የኢትዮጵያ ወታደራዊ አካዳሚ ከ1927 ዓ ም ጀምሮ ወታደራዊ መኮንኖችን አፍርቷል። ዛሬም ለሰባኛ ዙር ለሶስት ተከታታይ ዓመታት በዲግሪ መርሃ ግብር ያሰለጠናቸውን ቃኘው ኮርስ መኮንኖችን አስመርቋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለተመራቂዎቹ አካላዊና አእምሯዊ ጽናትን የሚጠይቀውን ከባዱን ፈተና በድል ተወጥታችሁ ለዚህ መብቃታችሁ ያላችሁን ቁርጠኝነት የሚያሳይ ነው ብለዋል። የዛሬ ጀማሪ የመኮንንነት ማዕረግ ለነገ ጄኔራልነት መነሻ ነውና መልካም አጋጣሚዎችን በመጠቀም ራሳቸውን ማብቃትና ለተልዕኮ መዘጋጀት እንዳለባቸውም አሳስበዋል። ሀገራችን ዘላቂ ልማት፣ ሰላምና ብልጽግናን ለማረጋገጥ የሚሰጣችሁን ተልዕኮችና ግዳጆች በስኬት ለመፈጸም በየዕለቱ ከሚደረጉ የስራ ስምሪቶች በመማርና ልምድ በመቅሰም የወታደራዊ አመራር እውቀትን እያሳደጉ መሄድ ለጀማሪ አመራሮች እጅግ በጣም አስፈላጊ መሆኑን ተገንዝባችሁ በማሰልጣኛ ያገኛችሁትን እውቀት በተግባር እያጎለበታችሁ እንድትሄዱ በአጽንኦት አሳስባለሁ። ለሀገሪቱ ዘላቂ ሰላም ሰራዊቱ የሚሰጠውን ተልዕኮ በስኬት እንዲወጣም ፊልድ ማርሻሉ አሳስበዋል። የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ሌተናል ጄኔራል ይመር መኮንን ተሻሽሎ በጸደቀው ስርዓተ ትምህርት መሰረት ጀማሪ መኮንኖቹ ለምርቃት የበቁ መሆናቸውን ገልጸዋል። የሀገሪቱ የትምህርት ፖሊሲ የሚፈቅደውን የመውጫ ፈተና የወሰዱና ያለፉ፣ በቀጣይነት በተለያየ ኃላፊነት ደረጃ ተመድበው የሚሰጣቸውን ተቋማዊ ግዳጅ በአስተማማኝ ሁኔታ ሊፈጹ የሚችሉ ምሩቃን መሆናቸውን እያረጋገጥኩ ውድ ተመራቂዎች የተማራቸው ትምህርትና ስልጠና ስራ ላይ እንዲታውሉ በዚህ አጋጣሚ ለማሳሰብ እፈልጋለሁ። የአካዳሚው አዛዥ ብርጋዴር ጄኔራል ተመስገን አቦሴ ተመራቂዎቹ በሶስት ዓመት ቆይታቸው በክፍል ውስጥ የተማሩትን ከተጨባጭ የተግባር ስልጠናዎች የግዳጅ አፈጻጸም ጋር በማዛመድ መሰልጠናቸውን ተናግረዋል። ለምረቃ የበቁት የቃኘው ኮርስ እጩ መኮንኖች ለየት የሚያደርጋቸው የፕሮፌሽናል ወታደራዊ አመራር መሰረት የሆኑ የተለያዩ የግንባታ ትምህርቶችን የተማሩ በንድፍ ሀሳብ በክፍል ውስጥ የተማሩትን ትምህርት እልህ አስጨራሽ በሆነ ሰፊ የመስክ ልምምድ አዳግረዋል። በስልጠናው አብላጫ ውጤት ላስመዘገቡ ተመራቂ መኮንኖች ማዕረግ የማልበስ እንዲሁም የዋንጫና ሜዳሊያ ሽልማት በፊልድ ማርሻል ብርሃኑ ጁላ ተበርክቶላቸዋል። ተመራቂዎቹ ያገኙትን እውቀት ወደ ተግባር በመቀየር ሀገራቸውን በታማኝነት ለማገልገል መዘጋጀታቸውንም ገልጸዋል። በየትኛውም ቦታ ላይ በየትኛውም ሲቹዌሽን ሊሆን ይችላል፣ የትኛውንም የሰው ኃይል ሊሆን ይችላል፣ የትኛውንም ቦታ ወይም ደግሞ በየትኛው ተቋም ውስጥ ቢመድቡን መስራት የሚያስችለን አቅም ይዘናል ማለት ነው። ስለዚህ ሬዲ ነኝ። የተሰጠኝ ግዳጅ በማንኛውም ቦታ በማንኛውም ሰዓት በማንኛውም ቦታ ለመፈጸም መሪነትን ተቆናጅተናል ዛሬ ማለት ነው። ትልቅ ደስታ ነው ለኛ። በሶስት አመት ቆይታችን ብዙ አቅሞችን ፈጥረናል የሰው ኃይልንና ማቴሪያልን እንዴት አድርገን በአንድ ላይ አቀናኝተን መምራት እንደምንችል የተማርንበት ነው። በምርቃ ስነ ስርዓቱ ጄኔራል መኮንኖች፣ የተለያዩ ሀገራት አምባሳደሮችና ጥሪ የተደረገላቸው እንግዶችም ተገኝተዋል።